የሌማት ትሩፋት መርሃ ግብር የምግብ ሉዓላዊነትን ለማረጋገጥ ከሚተገበሩ የግብርና ልማት ስራዎች አንዱ ነው። መርሃ ግብሩ በተለይ ስጋ፣ እንቁላል፣ ማርና ወተት ትርፍ ምርት ሆነው እንዲገኙ ማልማትና መጠቀምን መሰረት ያደረገ ነው። ኢትዮጵያ ጸጋዎቿን በቅጦ ካለማች የእንስሳት ተዋጽኦ ምርቶች የቅንጦት ምግቦች ሳይሆኑም ከሌማት ከማይለዩ በዕለታዊ ምግቦች ማባያነት የማይታጡ ግብዓቶች ማድረግ እንደሚቻል የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ የሌማት ትሩፋት መርሃ ግብርን የሚጀምሩበት ምርሃ ግብር መናገራቸው የሚታወስ ነው። ይህን ምርሃ ግብር እውን ለማድረግም እንደ ሀገር ዘርፈ ብዙ ስራዎች እየተሰሩም ናቸው። በሀላባ ዞንም ከሌማት ትሩፋት ምርሃ ግብሮች አንዱ በሆነው በዶሮ ሀብት ልማት ላይ ልዩ ትኩረት ተሰጥቶ እየተሰራ እንደሆነም የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊው ሀጂ ኑርዬ ነግረውናል። እንደ ሀገር የሌማት ትሩፋት አጀንዳ በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ከታወጀ ወዲህ አላባ ላይ ባልተለመደ መልኩ አዲስ እይታም ስለሆነ አዲስ ሀሳብም ስለሆነ መስራት አለብን። ዶሮ ሀብት ልማት ሲባል በትንሽ ቦታ ብዙ ገቢ ማግኘት የሚቻል ነው። ይህንን እንዴት ነው ወደ አርሶ አደሩ የምናደርሰው ብለን እንደ ዞን ባለፈው ዓመት ብቻ ከ300 ሺህ በላይ ዶሮ ለአርሶ አደር አሰራጭተናል። ዘንድሮ 595 ሺህ በላይ ዶሮዎችን ለማሰራጨት እየሰራን ነው። ዶሮ ሀብትን በክልል ደረጃ 5፣ 10፣ 25 የሚባል የዶሮ ኢኒሼቲቭ አለ። ላልተደረሱት ማዳረስ ማለት ነው። ዶሮ ሀብትን አቅሙ የቻለው አምስት በጣም የቻለው አስር በጣም የቻለው ደግሞ ሀ አምስት ከዛም በላይ ይቻላል። ይሄንን እየሰረን ያለበት ሁኔታ አለ። አርሶ አደሩም ከዘርፉ ተጠቃሚ እንዲሆን ባለፈው ዓመት 35 የዶሮ መንደር መፈጠሩን የገለጹት ኃላፊው ዘንድሮም 35 የዶሮ መንደር ለመፍጠር ይሰራል ያሉት አርሶ አደሩ ሰብሰብ ብሎ ደግሞ በኩታገጣም መንደር ላይ ከአምስት እስከ ሃያ አምስት ዶሮ ማርባት አለበት ብለን መቶ ሀያ አርሶ አደር በዶሮ መንደር እየፈጠርን ያለንበት ሁኔታ አለ። አምና ሰላሳ አምስት የዶሮ መንደር ፈጥረናል። ዘንድሮ ሰላሳ አምስት የዶሮ መንደር ለመፍጠር እየሰራን ነው። በደኔ የዶሮ ህብረት ስራ ይሁኔን ደግሞ አንዱ ነው። በዞናችን ውስጥ ትልቁ የዶሮ እርባታ ማመር ያለው እዚህ ቀበሌ ነው። እኛ የሙያ አገልግሎት ከሰጠን፣ እኛ ሀሳብ ከሰጠናቸው፣ እኛ ካደራጀ ናቸው እኛ ከመረናቸው አርሶ አደሮቻችን የእኛን ፈለግ መከተል ይችላሉ። ለዚህ ማሳያ አንዱ የበደኔ ዶሮ ማህበር ማለት ይቻላል። በደኔ ዶሮ እርባታ ማህበር ከ5000 በላይ ዶሮ እያረባ መሆኑን የገለጹት ሀይ ኑርዬ ምርቶቹም በሀላባ ቁሊቶ ከተማ የገበያ መረጋጋትን እየፈጠረ እንደሆነም ይገልጻሉ። ለሀላባ ከተማ በቀን 3600 እንቁላል ለገበያ ያቀርባሉ። ገበያ ላይ እስከ 22 ብር 20 ብር የሚሸጥን እንቁላል በ17 ብር ለከተማ ሸማች ዩኒኖች ያቀርባሉ። ሸማች ዩኒኑ ወይ አምሳ ሰንትብ ወይ አንድ ብር እያተረፈ ለከተማ ነዋሪ የሚያቀርብበት ሁኔታ አለ። ምናልባት አሁን ትንሽ ትንሽ ብር መካፈል አይደለም። እነሱ መስራት አድርገው እየሰራሉት፣ እየሰበሰቡ ነው፣ እየቆጠቡ ነው። አገርም የሚያድገው በቁጠባ ነው። ስለዚህ በየጊዜ የቆጠቡትን ከጊዜ በኋላ ወደ ትርፍ ክፍፍል ይገባሉ። በዛው ልክ ደግሞ መልሶ በየአመቱ ይቆጥባሉ። በዚህ አይነት መልኩ እኛ የሙያ ድጋፍ እያደረግን ነው። እኛ ሕክምና እየሰጠን ነው። እኛ ባለሞችን በየጊዜው መድበን የጤና አገልግሎት እያገኙ ነው። ይሄንም በዚህም የምናስቀጥል ከሆነ ይሄ ዩኒን አሁን ከስድስት ሚሊዮን ብር በላለ ቀጣ ዓመት የጥፍ ማሳደግ ይችላል። ዛሩዲን ሽያዝ የበደኔ ኃላፊነቱ የተወሰነ የዶሮ እርባታ መካከለኛ ህብረት ሥራ ማህበር ሰብሳቢ ነው። ማህበሩ በ2014 ዓ.ም ምስረታውን አድርጎ ዛሬ ላይ በቀን ከእንቁላል ሽያጭም ከ60 ሺህ በላይ ብር እያገኙ እንደሆነ ይናገራል። 2014 ላይ 10 ሰዎች ጀመረን። ከ2014 ላይ 10 ሰዎች ትርፋማ እንደሆኑን አውቆ ፕሮጀክቱ ወደ ህብረት ሥራ ቀየረን። ህብረት ሥራ ላይ ወደ 50 ሰው ተቀየረን። አምሳ ሰው ተደራጅተን በህብረት ስራም ለውጥ ስናይ ለውጥ ባገኘ ነው። ልክ ደግሞ አሁንም ፕሮጀክቱ ለውጣችንን አይቶ ሌላ ድጋፍ ጨምሮልን ወደ ሰማንያ ሰባት ጠባል ሆነናል። አሁን አሁን ያለ ነው በዚህ ዩኒየን ውስጥ ነው። መጀመሪያ ከሲያጀ ወደ ህብረት ስራ ከህብረት ስራ ወደ ዩኒየን ተቀይረናል። አሁን ጥሩ ደረጃ ነው ያለ ነው። አምስት ሺህ ዶሮ አለን። በቀን አራት ሺህ ምናምን እንቁላል ነው የምናገኘው። ወደ ብር ሲቀየር እስከ ስልሳ ስምንት ሺህ ምናምን ብር ነው በቀን የምናገኛል። የማህበሩ ጸሐፊ ሙሳ ጀማል እንደሚለው ባለፉት ዓመታት ጠንክረን በመስራታችን የተሻለ ጥቅም ማግኘት ችለናል፣ ይላል። በዚህም አሁን ላይ የማህበሩ ካፒታል ከ20 ሚሊዮን ብር በላይ እንደሆነ ይገልጻል። ካፒታላችን እስከሆነ ያለው 6 ሚሊዮን በላይ ነው፣ ከ6 ሚሊዮን በላይ ነው። ተቀማይ ብር ማለት ነው። ይህ ሳይጨመር፣ ይህ ቋሚ ንብረት ሳይጨመር፣ በካዚ ጋር ስንልማ ወደ ሀያ ምናምን ምንም ገባል